ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በአለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሁሉ ድረሳችሁ እያለን የጥቅምት 6 ቀን 2018 ዓ ም የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ሸዋ ላይ ብልጽግናው አገዛዝ ከባድ ኪሳራ ደርሶበታል። የአንጾኪያ ገምዛው ተጋድሎ ምን ይመስላል? ከመልመላ እስከ ስልጠናና ከዚያም እስከ ውጊያ ስምሪ ድረስ የሚያሰለጥኑን እንዴት ተዋግተን እንደምናሸንፍ ሳይሆን አማራን እንዴት መጥላት እንዳለብን ብቻ ነው። በዚህ ልክ የአማራን ህዝብ የሚጠሉበት ምክንያት ሊገባኝ አልቻለም ሲል የሚናገረው የብልጽግናው ሰራዊት አባል እኔ ራሴ የኦሮሞ ተወላጅ በሆነም ካድሬዎቹ የሚፈጽሙት ወንጀል ግን ህዝብና ህዝብ እንዳይገናኝ ነው የሚያደርገው በማለት ምስክርነቱን ሰጥቷል። ሙሉ መረጃውን ከዜናችን ተሰሙታላችሁ። የብልጽግናው አገዛዝ የአማራ ክልሉ ጦርነት የሚያዝ የሚጨበጥ አልሆነለትም። ጎንደር ላይ የፋኖ አንድነት መፈ መፈጠሩን ተከትሎ የሰሜን ምዕራብ እዝ ዋና አዛዥ ለአምስት ቀናት የሚዘልቅ ዘመቻ ሲያውጁ፣ ጎጃም ላይ ደግሞ በርካታ ሽንፈት አስተናግዷል። ከትናንት የጀመረው የጎጃሙ አዲስ ትንቅንቅ አሁናዊ ሁኔታው ምን ይመስላል፣ በዜናችን የምናቀርብላችሁ መረጃችን ነው። አፋብኃና አፋሕድ ጎንደር ላይ ተከታታይ ድሎችን ተጎናጽፈዋል። በተናጠልና በተለያየ ግንባር የተካሄዱትን ውጊያዎች ሁለቱም እዞች ድል የተቀዳጁባቸው ሲሆን የብልጽግናው ከፍተኛ ካድሬ ቆስሎ ሆስፒታል ገብቷል። አጃቢዎቹ ግን እርምጃ ጥቃት ተወስዶባቸዋል። አስቀድሞም ቢሆን የቆሞ ቀር ስብስብ እያለ የህወሓትን አመራር ሲወቅስ የነበረው አርሚ ዛሬ አዲግራት ከተማን ሙሉ በሙሉ ዘግቶ ውሏል። በአዲግራት የተካሄደው ምንድን ነው የሚለውም በሰዓቱ ዜናችን የምትሰሙት ይሆናል። ክቡራትና ክቡራን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ብልጽግና እንጾኪያ ላይ ከባድ ኪሳራ ደረሰበት። አራተኛ ቀኑ የያዘው የአፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር አስቴ ጎማ ተራራ ክፍለ ጦር በአንጾኪያ ግምዛ ወረዳ ታላቅ ድል ተቀዳጅቷል። የመሐመድ ቢሆኔ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው የተጋሎ መረጃ እንደገለጸው የመሐመድ ቢሆኔ ኮር አስቴ ጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት ይፋት አውራጃ በአንጾኪያ ግምዛ ወረዳ የብልጽግናን ሰራዊት በሰርጅካል ኦፕሬሽን በደፈጣ ውጊያ፣ በጨበጣ ውጊያና በመስመራዊ ውጊያ በወሰዱት እርምጃ ታላቅ ድል ተቀዳጅቷል ሲል አስታውቋል የኮር ሚዲያ ና ኮሚኒኬሽን ክፍል አክሎም ለተከታታይ አራት ቀናት ባስቆጠረው አውደውጊያ በይፋት አውራጃን ጾኪያ ገምዛ ወረዳ መኮይ ከተማን ከቦ ያለው አይበገሬው አስቴ ጉማ ተራራ ክፍለ ጦር በመኮይ ከተማ ዙሪያ በሚገኙ ቀበሌዎች ማለትም ባርባራቱ በወበሻ በመቅደሳ በዜሮ አራት እና በዜሮ አምስት ቀበሌዎች ገዥ መሬቶችን በመያዝና በጥላት ላይ የውስጥ መረጃዎችን በማጠናከር የጥላትን እንቅስቃሴ ቀድሞ በማወቅ በጥላት ላይ ከፍተኛ የሆነ ሰብዊና ቁሳዊ ቁሳይ ጉዳት አድርሰውበታል ብሎ ተገኝተዋል። አስቴጎማ ተራራ ክፍለ ጦር ከዚህ በፊትም የብልጽግናውን ሰራዊት ስምንት ሬጅመንት ሙሉ ከጥቅም ውጭ ማድረጉ የሚታወስ ሲሆን የሸዋ ማዕከላዊ ኮማንድ ፖስት ሰብሳቢው ጀነራል አጫሉ ሸለመ ባንጾኪያ አውራጃ ሰራዊታችን የደረሰበት ኪሳራ ከፍተኛ ነው፣ ስምንት ሬጅመንት ሙሉ ሰራዊት በዚያ ቀጠና ያለቀብን ምክንያት ሊጣራ ይገባል ሲሉ መናገራቸው ይታወሳል። በዚህ ደረጃ የብልጽግናው ሰራዊት ከፍተኛ ኪሳራ ያደረሰበት ክፍለ ጦርም በዚህ ሳምንትም በተከታታይ አራት ቀናት ሙሉ ያለማቋረጥ ውጊያ አድርጓል። መሐመድ ቢሆን የኮር ሚዲያና ኮሚኒኬሽን ክፍል የአስቴ ጉማ ተራራ ክፍለ ጦርን የተከታተ አራት ቀናት ተጋድሎ መረጃ ሲገልጽም በብልጽግናው ላይ ባደረሰው ጉዳት ከፍተኛ የስነልቦና ውድቀት ስለደረሰበት በርካታ ኃይሉ ከመከላከያ ተቋም እየከዳም ፋኑን እየተቀላቀለ ይገኛል ሲል ገልጿል። ከብልጽግናው ሰራዊት ካምፕ በመክዳት ፋኑን ከተቀላቀሉት የብልጽግና ወታደሮች መካከል አንዱ በሰጠው ምስክርነት እኔን ወደ ውትድርና ያስገቡኝ መንግስታችሁን፣ ጠብቁ አማራ እየመጣ ነው አማራ ከመጣም ኦሮሞ በሰላም አይኖ እያሉ በመቀስቀስ ነው ወደ ማሰልጠኛ አስገድዶ ያስገቡኝ። በስልጠና ወቅትም ይህንኑ መልእክት ደጋግመው ስለሚነግሩን መጀመሪያ ላይ ባላመናቸው፣ እየቆዩ ግን እውነታቸው ይሆን እንዴ ብዬ እስከምጠራጠር ደርሼ ነበር። ነገር ግን እዚህ ከመጣው በኋላ የተረዳሁትም የኦሮሚያ ክልል ካድሬዎች ለስልጣናቸው ሲሉ ምን ያህል አንድን ህዝብ እንደሚጠሩና በሀሰትም ህዝብን ላመፅ እንደሚያስነሱ ነው ብለዋል። የሰራዊቱ አባል ሲቀጥልም በመጀመሪያ ደረጃ ጽንፈኛው ቁጥሩ ትንሽ ነው። የያዙት መሳሪያም ቢሆን ውስን ነው። የጽንፈኛው አቅሙ ሚዲያ ላይ ሊያስተዳድረው ሊያስተዳድረው ነው እንጂ ውጊያ ላይ የለበትም ብለው ነበርም። ከዚህ ከመጦ በኋላ ግን እንዲያውም ፋኖ ከሚያደርገው ትግል አንጻር የተነገረለት ትንሹ ብቻ ነው። የመደበኛ ውጊያም ሆነ የኦፕሬሽንና ደፈጣ ጥቃት የተለየ ብቃት ነው ያላችሁ ሲል እማኝነቱን ተናግሯል። ከፋኖ ጋር ተሰልፎ የብልጽግናውን አገዛዝ ለመጣል እንደሚታገልም ተናግሯል። በጎጃም የሆነው ምንድን ነው? የብልጽግና አገዛዝ በጎጃም ቀጠና ፋኖ በአዲስ መልክ የከፈተበት ዘመቻ ክፉኛ አቁስሎታል። በተለይም ፋኖ በዓለም ላይ በተባለሽ ታጋይ ላይ የተፈጸመው አሰቃቂ ግድያን ተከትሎም በፋኖ ታጋዮች ብቻ ሳይሆን በመላው የአማራ ሕዝብ ዘንድም ቁጣን የቀሰቀሰ ጉዳይ ሆኗል። አስቀድሞም ቢሆን የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝም አዲስና ልዩ ዘመቻ ለመክፈት በዝግጅት ላይ በነበረበት ወቅትም የፋኖ በዓለም ላይ በአሰቃቂ ሁኔታ መገደል የዘመቻውን ጊዜ አፍጥኖታል። ዚህ የተነሳም ከትናንት ጀምሮ በመላው ጎጃም ጠቅላይ ግዛት እየተካሄደ ባለው ውጊያም የብልጽግናው ሰራዊት ከፍተኛ ጉዳት ደርሶበታል። አጼ ቴዎድሮስዝ አዲሱን ዘመቻ ለመክፈት ነጻ ባወጣቸው ቀጠናዎች ህዝባዊ ውይይት እያደረገና ህዝቡም ጥንቃቄ እንዲወስድ ከህዝብ ጋር እየመከረ መሰንበቱ ይታወሳል። በዚህ መሀል በምዕራብ ጎጃም ዞን የተፈጠረው የፋኒት በዓለም ግድያም የዙን መላ ሰራዊት ወደ ዘመቻ እንዲገባ ግፊት አድርጓል። የዙ መሪዎች አርበኛ ዘመነ ካሴና አርበኛ ዝናቡ ልንገረውም የሚመሩትን ሰራዊት ለግዳጅ ዝግጁ እንዲሆን በማዛ ቸው ፈጣን ማጥቃት ከፍተው ታላቅ ድል ተቀዳጅተዋል። በዓለም አቀፍ ደረጃ ጭምር ቁጣን የቀሰቀሰው የፋኒት በዓለም ላይ ግድያ የብልጽግናው ስራዊት የኢንተርሃምዌን ድርጊት ነው የደገመው ሲሉ ምሁራን ተናግረዋል። የብልጽግናው ስራዊት አባላት ቆስላ ያገኟትን የፋኖ አባል በጭካኔ መግደላቸው የስርዓቱን አማራ ጥልነት ያሳያል የሚሉት የፖለቲካ ተንታኞቹም ወታደራዊ ስነ ምግባር የሌለው ስራዊት የሚመነጨውም ከፖለቲካዊ ስሪቱ ነው። የመንግስት ወታደሮችም ቆስላ ያገኟትን የፋኖ አባል እንኳን በጭካኔ መግደል ይቅር ና ሳያሳክሙ ማለፍም አልነበረባቸውም። እንደዚህ አይነት ወታደራዊ የስነ ምግባር ጉድለት ያለው ሰራዊት ፍላጎቱ ጦርነት ማሸነፍ ሳይሆን የህዝብን ስቃይ ማብዛት ነው ሲሉም ይናገራሉ። ወታደራዊ ተንታኞቹ አክለውም የምድራችን ጨካኝ በሚባለው የሂትለር አገዛዝ ዘመን እንኳን እንደ ጀነራል ማርሻል ኤርቪን ሮሜል አይነት በስነምግባሩ የተመሰገነም የተመሰገነ ጥንቁቅና ጭዋ የጦር መሪ ነበር። የጀነራል ማርሻል ወታደራዊ ዲስፕሊን በቃል ኪዳኑ አባል ሀገራት ሳይቀርም የተመሰገነለት ስለነበረም የአምባሳደር ባለስልጣናት ክስ ሲመሰረትባቸውም ለጀነራል ማርሻል ሮሜል ግን ሐውልት አቁመውለት ነበር። የሮሜል ወታደራዊ ዲሲፕሊን ምንጩም የአሸናፊነት አቅም ስለነበረው ነው። የእኛዎቹን ስትመለከቷቸው ግን ማሸነፍ ስለማይችሉም ጨካኞች ናቸው። ቆስላ ያገኘዋትን ልጅ በዚህ ደረጃ ባሰቃቂ ሁኔታ መግደላቸው ብዙ መልእክት ይነግረናል በማለት ድርጊቱን በማውገዝ ሙያዊ አስተያየታቸውን ሰጥተዋል። ይህንን ተከትሎም ዛሬ በሁሉም የጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዝ ከብልጽግናው አገዛዝ ጋር ፊት ለፊት እየተ ፋለመ ይገኛል። አፋብኃም አጼ ቴዎድሮስ ገና በጠዋቱ የአቶ ተመስገን ጥሩነ የስጋ ዘመድ የሆኑትን የእነማይ ወረዳ ምክትል አስተዳዳሪ ላይ እርምጃ ወሰደ ሲሆን አዲስ ቅዳም ከተማን መቆጣጠሩም ይታወቃል። አፋብኃ ታላቅ ድል የተቀዳጀበትን ተጋድሎ አደረገ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ እስቴ ላይ ታላቅ ድል የተቀዳጀበትን ውጊያ ማድረጉ ተገለጸ። በጥቃቱ የወረዳው አመራር ጉዳት ሲደርስበት፣ አጃቢዎቹ እርምጃ ተወስዶባቸዋል። ዛሬ ረፋድ ላይ ለስምሪት የወጡ የባዴን የወረዳ ካድሬዎችን አጅቦ ወጥቶ የነበረ የአድማ ብተናና የሚሊሻ አባላት ላይ የሜጀር ጀኔራል ኡባን ታባትም አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ በጣለው ደፈጣ ጥቃት በርካታ የብልጽግና ጥምር ጦር አባላት እርምጃ ከመስክ ወሰደባቸው አንደኛው የባዴን ካርዴ ከባድ ጉዳት ማስተናገዱን ምንጮች ገልጸዋል። የጣና ቴሌቪዥን ምንጮች እንደገለጹ ጥቃቱ የተፈጸመው ከወረዳው ዋና ከተማ መካነ ኢየሱስ ተነስቶ ወደ አጎና መስመር ባድማ በተናና በሚሊሻ ታጅቦ አቀንቶ የነበረው የወረዳው አመራር በብልጽግናው ሊቀመንበር ለካርዴዎቻቸው ወደ ገጠር ይወጡ በህዳሴ ግድብ ምረቃና የቀይ ባህር ዘመቻን አስመልክቶ የምርጫ ቅስቀሳ እንዲያደርጉ ትዛዝ መሰጠታቸው ይታወሳል። በዚህ የሊቀመንበር ትእዛዝ መሰረት የወረዳው ካድሬዎች ከከተማ ወጥተውም የነበረው በገጠር ተንቀሳቀስን ልማት እያሰራን ነው እስቲ ፍጹም ሰላም ናት የሚል የሚዲያ ፕሮፖጋንዳ ለመስራት እንደነበር ምንጮቻችን ያደረሱን መረጃ መላክታል። ይህንኑ ፕሮፖጋንዳ በወረዳው የፌስቡክ ገጽ በተለቀቀ በደቂቃዎቹ ልዩነት ካድሬዎቹ ያላሰቡት አደጋ ከፋኑ ነው ገጥሟቸዋል። የጉና ክፍለ ጦር የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንዳስታወቀውም በህዝብ ላይ ፕሮፖጋንዳ ለመስራት ተሰባስቦ በነበረም የብልጽግናው አመራር ላይ በተከፈተም ድንገተኛ ጥቃት ከ15 በላይ የሚልሻና አድማ ብተን አባላት ሞትና ቁስለኛ ሆኗል ብለዋል። ከወረዳው ዋና ከተማ መካነ ኢየሱስ በቅርብ ርቀት ዳጉት የሚባል ቦታ ላይ የተሰበሰበው የወታደራዊና ሲብል ሲቪል የወረዳ አመራር በፋኖ ተመቶ መበተኑን ተከትሎ በገበያ ላይ በነበሩ ንጹሃን ላይ ከፍተኛ ድብደባ በመፈጸም ጉዳት ማድረሱን የአካባቢው ነዋሪዎች ተናግረዋል። በደፍጣ ጥቃቱ እርምጃ ከተወሰደባቸው አመራሮች በተጨማሪም ከባድ ጉዳት አስተናግደው መካነ ኢየሱስ የመጀመሪያ ደረጃ ሆስፒታል ገብተው የነበሩ ቁስለኞች ሰዎችም ህይወታቸው ማለፉን የጣና ቴሌቪዥን የሆስፒታል ምንጮች አረጋግጠዋል። ይህ በእንዲህ እንዳለ በዚሁ ጎንደር ቀጠና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛትዝ ሁለት መቶ አራተኛ አስቻለ ደሴ ኮር ከብልጽግናው የተሰነዘረበትን ጥቃት በመመከት ከፍተኛ ድል መቀዳጀቱን አስታወቀም። በቅርቡ እጁን ለፋኖ የሰጠ አንድ የቀድሞ የፋኖ አመራር ሚኒሻና አድማ ብተና እየመራ በፋኖ ላይ ዘመቻ ከፍቶ ነበር። የሁለት መቶ አራተኛ አስቻለ ደሴ ኮር መይሰው ጋፋት ክፍለ ጦር ደጀምብርጌድ ካምፕን በአራት አቅጣጫ ከበባ የሚፈጽመው የብልጽግናው ጥምር ጦር በብርጌዱ አባላት ብርቱ ተጋድሎ ከበባው ተሰብሮ የብልጽግናው ጥምር ጦር ከባድ ኪሳራ ደርሶበታል። ይህን ተከትሎም ሰባት የብልጽግናው ጥምር ጦር አባላት እርምጃ ሲወሰድባቸውም ከ11 በላይ ቁስለኞችን በመኪና ጭኖ መመለሱን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። በቅርቡ ለመንግስት እጁን በሰጠው ቆራጡ አንዳርጌ እየተመራ ከበባ ለማድረግ መጥቶ የነበረው የብልጽግናው ሰራዊት በፋኖ የደረሰበት ምት መቋቋም ሲሳነው በአርሶ አደሮች ሰዎች ላይ ዘረፋና ድብደባ መፈጸሙን የአካባቢው ነዋሪዎቹ ተናግረዋል። አዲግራት ሙሉ በሙሉ መንገዶች ተዘጉም የህዋትና የታጣቂ ቡድኑ ፍጥጫ መልኩን ቀይሮ ወደ ባሰ ደረጃ የተሸጋገረ ሲሆን በዛሬው እለትም በአራተኛ ቀን የተቃውሞ ሰልፍ ውለው አዲግራት ከተማ ሙሉ በሙሉ መንገዶች ተዘግተው ውለዋል። አስቀድሞም ቢሆን በዚሁ ቀጠና ሰፍሮ የነበረው የህዋት ታጣቂ ቡድን በደብረጽዮን በሚመራው ህዋት ላይ ብርቱ ትችት ሲያቀርብ መቆየቱ ይታወሳል። በተደጋጋሚ ጊዜም ቁሞቀርና ቀርና መርሃልባ ግንኙነት ውስጥ የገባ በማለት ሲገልጽ ቆይቷል። በታጣቂ ቡድኑ ተከታታይ ትችቶች የተበሳጨው የተቀመጠው የነሞን ጀርኖ ቡድን በበኩሉ የአርሚውን አዛዥ ወደ መቀሌ ጠርተው እስከ ማነጋገር የደረሱበት ጊዜም ነበር። ዛሬ ጥቅምት 6 ቀን 2018 ዓመተ ምሕረት የክልሉ ምስራቃዊ ዞን ዋና ከተማ የሆነችው አዲግራት መውጫና መግቢያ በሮቿ የተዘጉ ሲሆን በሶስት አቅጣጫ ማለትም ከአዲግራት ወደ መቀሌ፣ ከአዲግራት ወደ አድዋና ከአዲግራት ወደ ዛላምበሳ ኤርትራ የሚያስገቡ የከተማ በሮች በዋት ላይ ተቃውሞ ባስነሱ ታጣቂዎች ተዘግተው ውለዋል። የጀነራል ታደሰ ወረደ አስተዳደር ከታጣቂዎቹ የቀረበው ጥያቄም ለመመለስ እየተዘጋጀ መሆኑ ቢገልጽም የታጣቂ አባላቱ ግን የህዋትን ባህሪ መቻጣ ነው ሲጨንቀው ጭብጥ ሙሉ ሲለቁት አገር የማይበቀው መሆኑን መቼ ጠፋና ሲሉ በእንቢታቸው ቀጥለዋል። በዚህም መጀመሪያ ላይ ካነሱት የጥቅማ ጥቅምና የደሞዝ ጥያቄ በተጨማሪ የሰላም ጥያቄን ማቅረባቸው ሰላምን እንደ ጦር የሚፈረው ህዋትም ከፍተኛ ድንጋጤ ፍጥሮበታል። ቀደም ሲል ከህዝብ የሚነሳበትን ተቋሙ በዚህ ታጣቂ ኃይል እያስፈራራም ለማፈን ሲሞክር የቆየ ቢሆንም አሁን ግን እንዲህ ኃይል ከውሃት ተቃራኒ ሆኖበታል። በዚህ የተነሳም ቀጣዮቹ ቀናት በትግራይ ፖለቲካ ውስጥ ከፍተኛ ክስተቶች ሊፈጠሩ እንደሚችሉ አመላካች ነው ሲሉም የፖለቲካ ተንታኞቹም ይናገራሉ። ጥቅምት 3 ቀን 2018 ዓመተ ምሕረት በዓዲ ጉዶም የተጀመረው የታጣቂዎች አመጽ መቀሌን እንደ ማርያም መቀነትን ከበባ አድርጎባት የሚገኝ ሲሆን አሁን አዲግራት ደርሷል። መቀሌ ዙሪያ ያለው ተቋሙ ባለበት እንደቀጠለ ሲሆን፣ የሽሬ መንገድም የማይደፈር ሆኗል። አብዛኛው ታጣቂ በውሃት መሪዎች ላይ ተስፋ የቆረጠ መሆኑ ደግሞ በዋት ላይ የተነሳው አመፅ የከፋም እንዲሆን አድርጎበታል። ሰሞነኛው የታጣቂዎቹ አመፅ አስመልክቱም የተለያዩ አስተያየቶች እየተሰጡ ነው። ብዙዎቹም አስተያየቶች የሴራ ትንታኔ ውጤቶች የሚያይልባቸው ቢሆንም ከታጣቂዎቹ አመፅ ጀርባ የተደራጀ ኃይል ሳይኖር አይቀርም የሚለው አስተያየት ግን በርካቶችን ያስማማ አስተያየት ነው። ለዚህ ደግሞ ሶስት ምክንያቶች ይነሳሉ። አንደኛ የታጣቂዎቹ ጥያቄ ባጭር ጊዜ እንደ ሰደድ እሳት በርካታ ቦታዎችን አዳረሰም። ይህ ዝም ብሎ የተፈጠረ ሳይሆን በቅንጅት የተደረገ መሆኑን ያሳያል። ሁለተኛው ምክንያት ታጣቂዎቹ ጥያቄዎቻቸውን ከጥቅም ማስከበር በአንድ ጊዜ ወደ ጥቅማችን ተከብሮ ሰላማዊ ሕይወት እንኑር ወደሚል መቀየሩ ነው። ሌላውና ሦስተኛው ምክንያት ደግሞ ባለፈው ጦርነት የአካል ጉዳት የደረሰባቸው የታጣቂ ቡድኑ አባላት በድፍረት መቀሌ አደባባይ ላይ ወጥተውም ተቃውሟቸውን ማሰማታቸው በምክንያትነት ይቀርባል። ይህን የተመለከቱ የፖለቲካ ተንታኞች ቀጣዮቹም ቀናትና ሳምንታት ለትግራይ ፖለቲካ ወሳኝ ጊዜያት ናቸው ሲሉም ይናገራሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።